አሰላሙ አሌይኩም ወረመቱላይ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምንገኘው ለሚ ከተማ ላይ ነው። ለሚ ከተማ ላይ ይህንን የምታዩትን ቤት ጅብሰም ኮሪስና ግርግዳቻክ እንዲሁም ደግሞ ቀለም ማብሪያ ገመድ ዝርጋታ ልንሰራ መጥተናል። እዚህ አካባቢ ላይ ብዙ ስራዎች አሉን። ብዙ የምናስተካክላቸው የተጀማመሩ ስራዎችም አሉ። እነሱን ስራዎች ዋብት ልናደርግ በለሚ መስመር ያሉ ስራችንን እንዲሁም ደግሞ ደንበኞቻችን ልናስደስት በለሚ ውልግድ መስመር ላይ እንገኛለን ማለት ነው። እንግዲህ እዚ አካባቢ ላይ ያሉ ስራዎቻችንም በአማና ነው የተረከብ ነው። በአማና ተረክበን እንሰራላቸው ነው የመጣ ነው። ባለፈ እንደዚህ የፈራረሰ ቤት አስተካክ ምናምን ተሰራይታቸውኛል። እዚህም ደግሞ ይህንን ቤት ምን ምን ነገሮች እንደሚስተካከሉና ከዚህ ቤት ላይ ምን ምን ነገሮች አስተካክለን ወደ ቀጣይ ስራ መሄድ እንዳለበት እንዲሁም ደግሞ ለፊኒሽንግ ስራ መተን ብዙ ስራ እንደምናስተካክል ብዙ ከአሁን በፊት የሰራናቸው ቤቶች አሉ። እዚህም ቤት ደግሞ ስንመጣ ከዛም የባሰ ስራዎች አጋጥመውናል። እዚህ ቤት ላይ እንግዲህ የምናስተካክላቸው ስራዎች ምን ምን ናቸው? ሲቀጥልም ደግሞ እናንተ እንደነዛ አይነት ስህተቶችን እንዳትሰሩ ሊያስተምራቸው የሚችል ቪዲዮ የምሰራላቸው ይሆናል ማለት ነው። እንግዲህ ይህንን ቪዲዮ እየተመለከታችሁ ሁላችሁም ቤት ለምትሰሩ ደግሞ የትምህርት ስለሚሆናችሁ ቪዲዮውን በትዕግስት እስከ መጨረሻ እንድትከታተሉ በአክብሮት ጋብዣችኋለሁ። ይመቻችሁ። እንግዲህ የምስተካከለው ከግድግዳው እንጀምራለን። ይሄ ግድግዳ እንግዲህ እንደምትመለከቱ ልስን ነው ተብሎ እስኳድራ የለው ሙሊቱን አልጠበቀ በቃ ዝም ብሎ ግድግዳ ለ የተጠናቀለ ልስን ና የለሳጡ መርጊቱ ማለት ነው። ይህን እንግዲህ በሰጋቱራ ና በጀሱ እንዲሁም በጭዳ አድርገን ሙሊቱን ልክክ አድርገን እንሞላለን። እንግዲህ እዚያ አካባቢ ላይ መማር ያለባቸው ነገር እንደዚህ ለስለስናችሁ ከምትተው ልጥፍ ለጥፋችሁ ብትተውት ይሻላል። ልጥፍ ማለት እንደዚህ ማለት ነው። አሁን ይሄ የምታዩት አርቡ ከተማ ላይ የምሰራው ቤት ነው። ይሄ እንግዲህ ጥቅጥቅ ተጠቅጥቆ እንደምታዩ ጥቅጥቅጥቅ እንኳን ለጥፉ ነው። በጥቅጥቁ ላይ እንኳን ስታዩት እንዴት እንደሚያምር ተመልከቱ። በጣም ነው የሚያምሩ። ይሄንን አይነት አሰራር ብትጠቀሙ በጣም አሪፍ ነው። ያ ማለት የልስን ወጪ አታወጡም። የጭቃ ምርጊት እንዲሁ የሙያተኛ ምናምን አታወጡም ማለት ነው። እንግዲህ ይህንን ቤት አሁን ካርቡ ላይ ልሰራው የያስኩቤ ነው። በቃ ሙሊቱ ራሱ ኩሌ የተጠበቀ ነው። አያችሁት እንዴት እንደሚያምር ቃ። እንደዚህ አይነት አሰራር መጠቀም መቻል አለባችሁ ማለት ነው። ሌላ በር ነው። በር ላይ እንግዲህ መተላለፊያ ክላሶች እንደምታዋቸው እነዚህ መተላለፊያ ክላሶች ናቸው። ውስጥ ለውስጥ ያሉ ክላሶች መቃን አልተመቱም። እንዲቀጥል ደግሞ ቁማናቸው አጭር ነው። ከአንዱ በኩል ጠባብ፣ ከላይ ሰፊ፣ ከታይ ጠባብ፣ ሽፍፍ ያለ ነው የበሩ መጠን ክፍተት ማለት ነው። ይህን እንግዲህ እኩል እንዲመጣ አድርገን በጅብሰም እስከዛሬ እንደምንሰራው አይነት አሰራር በጅብሰም ቀጥ አድርገን ልንሰራ ልናስተካክል ነው ማለት ነው። ይህን እንግዲህ ሙሉ ለሙሉ ወደ አራት አምስት ስድስት በር ነው ይህንን እናስተካክላለን። እዚህ ጋር እዚህ ኮልደር ላይ የምታውቁት እንጨት አለ። እንጨቱ አልተቆረጠ ምናም ይህን ሁሉ ልናስተካክል ነው። ሌላ እንግዲህ በጣም ትልቅ ነገር የምናስተካክለው ነገር ምንድን ነው? ይህንን ቤት እንግዲህ ቆርቆሮ ተመቷል። ቆርቆሮ እናቅላን እንደገና ሌላ ቆርቆሮ ልንመታ ነው ማለት ነው። እንግዲህ አስቡት፣ ይህንን ቆርቆሮ ቤት እንደገና ተነቅሎ ተሰርቶ ምናምንት ማለት ማለት ነው። ፊኒሽንግ ስራ ከመጀመርን በኋላ ጅብሰም ስራ ጀምረን እንደገና ቆርቆሮ ነቅለን መምታት ማለት አስቡት። እኛ እንግዲህ ስራችን አናልፍም፣ እንደዚህ ነው የሚታከል ስራ ካለው ምን ቢሆን ምን ቤቱ መፍረስ ካለበት ሁሉ እስከ መፍረስ ደረጃ ድርሰን እናስተካክላለን ማለት ነው። ቀረውን ስመለከት አሁን ይሄ የምታዩት ቆርቆሮ እንደዚህ ክፍተቱ አያችሁ? ጠቃጠቆ ያለ ይሄ ቆርቆሮ ማለት ነው። እንደዚህ በጣም ብስስት ያለ ነው። ይሄ የተበሳሳ ቆርቆሮ እንደዚህ ሁኗል ማለት ነው። እኔ ትናንትና ሳይ በጣም ደነገኩ። እና እንግዲህ ይሄ እንደዚህ ሁኖ መሰራት የለበትም ምናምን ብዬ፣ አሁን ይሄ ሙሉ ቆርቆሮ ተነስቶ ሊቀየር ነው ማለት ነው። እንደዚህ ሁኗል። እንግዲህ ልጅቱን እኔ እምነት እስካሁን መቆየቱ ራሱ ለበጎ ነው ብዬ ነው የምለው። ምክንያቱም አንድ ነገር አላህ መቼም የሆን ሲል አንዳንድ ነገር ስበብ ስበብ እያደረገ እያዘገየዋል ማለት ነው። እንደዚህ ይህንን እኔ ባላያውና ቢሸፎ ኑሮ በኋላ ችግር ሊያመጣ ይችል ነበር ማለት ነው። ጅብሰሙ ላይ ይፈሳ ይጠበጠባል። ጅብሰሙ ደግሞ እንዳይረጥብ ይረዳዋል ማለት ነው። እና እንግዲህ አሁን ይህንን ቆርቆሮ የአንዴታችንን ቤት ይህን ቆርቆሮ አንስተን ልናስተካክልላት ነው። ሙሉ ቆርቆሮ ነው የሚነሳው። ሁሉም ክላስ ነው ያለው። በሁሉም ክላስ ላይ ያለ ሽንቁር ሽንቁር ነው እንደዚህ ቆርቆሮ። ይሄ ቆርቆሮ ሙሉ ተነስቶ ይቀየራል ማለት ነው። እንግዲህ ከዚህ መማር ያለባችሁ ምንድን ነው? ይህንን እንደዚህ አይነት በጣም የተሸነቋቆረ ቤት ከሆነ በቆርቆሮ ፕላስተር ከመለጠፍ ቆርቆሮውን መቀየር የተሻለ ይሆናል ማለት ነው። የቆርቆሮ ፕላስተር ትንሽ አንዳንድ ቦታዎች ላይ ምናም ሲሆን ብናደርግበት ነው እንጂ እንደዚህ ሙሉ ወንፊት ሆኖ የቆርቆሮ ፕላስተር ዝናቡን አያቆመውም ማለት ነው። እዚህም ሳሎንም ላይ እንደዚህ እንደምታዩ ጂብሰም ስለተደረገ ነው እንጂ አለው በዚህ ይታያቸዋል። ይሄ ነጫጭ ነጫጭ የሆነ እንዳለ እሱም አለው ሁሉም ቦታ ነው ሽንቋቁር ያለው የቆርቆሮ ማለት ነው። ሌላም እዚህ ሚታ ቤትም እንደዚሁ ጀምረውት ነው እንጂ ያው ይታያል ነጭ ነጭ ሆኖ ብርሃን ብርሃን ሆኖ የሚያሳየው። ይሄውና በዚሁ አጋጣሚ የቆርቆሮ አንዳንድ ትንንሽ ፍሳሾች ማየት የምትፈልጉ ከሆነ ማስተካከል የምትፈልጉ ከሆነ ከላይ ሆናችሁ ከመፈለግ ልክ እንደዚህ ከታችሁ ናችሁ፣ እንደዚህ ብርሃን ያሳያል። አያችሁ፣ ታር ላይ ይሄ ብርሃን ያሳያ እንደዚህ ማለት ነው። ሽንቁር ካለው ዝናብ የሚያፈስ ቦታ ከሆነ ኮሪንስ ከተሰራም ከኮሪንስ ውስጡ ናችሁ እንደዚህ ስትመለከቱት ከላይ ብርሃን ስለሚያስገባ ትታያለች። ከዛ አንድ ሰው ከላይ ይወጣና ከስር ያለው እያሳየው ቆርቆሮ ፕላስተር መለጠፍ ትችላላችሁ ማለት ነው። የቆርቆሮ ቀዳዳ ለመለጠፍ የምትችሉት ልክ ከውስጥ ገብታችሁ እያያችሁ ከላይ አንድ ሰው ወጥቶ ከስር እያሳያችሁት ይለጠፋል ማለት ነው። ከስር ሲሆን እንደዚህ ይታያል ሙሉ። ከላይ ሲሆን ግን ይሄ ቀዳዳ አይታይም፣ ያለው ችግር ቀዳዳ አይታይም ማለት ነው። እንግዲህ ይሄ ክላሱ እንደምታዩት ሽንቁሩ ግድግዳው ላይ ያያችሁት አይደል? እንዴት እንደሚያንጠባርቅ ከላይ ያለው የሽንቁሩ ነው፣ ግድግዳው ላይ ነጭ ነጭ ሆኖ የምታዩት ማለት ነው። ከታች ሆኖ ሲታይ ነው የቆርቆሮ ክፍተት የሚታየው። ሁሉም ክላስ ነው ሽንቁርቁር ያለው። ይህንን ክላስ እንግዲህ ምንም ማድረግ አይቻልም። አንድ ሁለት ቆርቆሮ ተነስቶ ስላልሆነ የሚቀየረው ሙሉ ቆርቆሮውን አንስተን ልንቀይርላት እና ይህንን ቤት ወደ ዘመናዊ ደረጃ ልንቀይር ነው እንሻ አላህ ይህንን ቤት ደግሞ ሙሉ ጨራርሰ ነው በዚህ በ አስራ አምስት ቀን ውስጥ ወይም በአስር ቀን ውስጥ ምናሳያችው ይሆናል ያ ቤት ነው ወይ ብላችሁ ትገረሙበታላችሁ እንሻላ አማናችንን እንጠብቀ እንዴት እንደምንሰራም በተግባር ምናሳይበት ይሆናል ማለት ነው። እንግዲህ ከዛሬ ቪዲዮ መማር ያለባችሁ ምንድን ነው? በዚህ አካባቢ ላይ በተለይ ስትሰሩ፣ ቤታችን ስታቆሙ፣ በስነስርዓት ማቆም፣ የክላስ አከፋፈል ፎር ማስተካከል። አሁን ይሄ እንደዚህ እንደምታዩት ሜንታ ቤት ነው። ሜንታ ቤት በጣም ረዥም ነው። ምንም የሚዝ ነገር የለም። እንደዚህ በጣም ጠባብ ነች። የክላስ አከፋፈላችሁን ማስተካከል። ሲቀጥል ደግሞ ምርግ ስትመርጉ፣ በስነስርዓት መምረግ። አሁን ይሄ ልስ ነው ተብሎ እንደዚህ በጣም አባጣ ጉርባጣ ነው። ወላ ይሄ ቤት በጣም ነው የሚያከስረኝ ኮንትራት ነው የያዝኩት። በጣም ነው የሚያከስረው ብዙ ማቴሪያል ይወስዳል። በጣም እንግዲህ ያው መቼም ኪሳራ ፈርተን ስራ አበላሽተናል ሄድም እንጂ በጣም ብዙ ማቴሪያልና ብዙ ወጪ ነው የሚያስወጣኝ ይሄ እንደምታዩት እንግዲህ እንደዚህ ነው ማለት ነው እና እንደዚህ ሆኖ ልጥፍ ም ለልስንም ለምንም ወጭ ከምታወጡ ልጥፉን በስነ ስርዓት ለጥፋችሁ ጅብሰን ብታደርጉ ወጭ ቀንስላችኋል ማለት ያ ማለት ምንድነው ተለስኑም ከልጥፉ ካልተሻለ የልስን ወጭ ቀርላችኋል ማለት የልስን ጭቃት ትከፍላላችሁ ከዛ ሲቀጠጭ ትገዛላችሁ አፈርስ ከምቦ ከምናም ትጠብቃላችሁ ያን ያን ጊዜያችሁን ትቆጥባላችሁ ማለት ነው እና እንደዛ ማድረጉ ለእናንተ የተሻለ ነው ሲቀጥል ደግሞ ስራችንን እንዴት በአማና እንደምንሰራ ብንቆይም እንኳን ጥድት አድርገን ሰርተን እንደምንወጣ፣ ሌላ ነገር መስተካከል ያለበት የቤቱ ችግር ካለ ቤቱ ከመጀመሪያ ካለማወቅም ሆነ በማወቅ የተበላሸ ነገር ካለ ያን የተበላሸ ነገር ሳናስተካክል ወደ ራሳችን ስራ የድረስ ድረስ ስራ ሰርተን እንደማንሄድ ያስተምራችኋል ማለት ነው። ሲቀጥል ቤታችንን ጂብሰም ኮር ስናደርግ የቆርቆሮ የሚያፈስ ካለ ከመጀመሪያውኑ ልክ እንደዚህ ከታች ሆነን ክፍተት ስለሚታዩ ነጭ ነጭ ስለሚያሳ ብርሃን ስለሚያሳይ ከታች እያየን ከላይ ወጥቶ አንድ ሰው የቆርቆሮ ፕላስተር ማልበስ ሳልሆነ ደግሞ ግሪስ መቀባት ከላይ በኋላ እንዳይፈስበት ከተሸፈነ በኋላ ስለማይታይ ማለት ነው። ሲቀጥል የውስጥ ለውስጥ ያሉ በሮችን መተላለፊያ በሮችን ቁመናቸውን ሁለት ሰላሳ እስከ ሁለት ከአርባ ድረስ አድርገን ብንቆርጥ እና ከላይ ደግሞ እና ከታችም እኩል ስፋት እንዲኖረው ማድረግ እንዳለብን ያስተምረናል ማለት ነው። ያ ማለት ለታንቡራት በር ስንገጥም ምቹ ስለሚሆንልን ስለሚያምርልን፣ እንዲሁም ደግሞ በኋላ ክፍተትና ጥበት እንዳያስተላብን ይረዳናል ማለት ነው። እና እንግዲህ ይህን ችግር እንዴት እንቅረፈው ወደሚለው ስንገባ ደግሞ ቤት ለምታሰሩ በሙሉ ይሄንን ቪዲዮ የምትመለከቱ ሁሉ እኛ ከመጀመሪያው ጀምረን እስከ መጨረሻው እየሰራን ስለምንገኝ ከመጀመሪያው ቤት ልታሰሩ ስታስቡ እኛን አናግሩን በየትኛውም አካባቢ ላይ እየተንቀሳቀስን አቁመን እስከ መጨረሻ እስከ ፊኒሽንግ ስራ እንሰራላችኋለን ማለት ነው ያ ማለት ምንድን ነው እኛ እስከ ፊኒሽንግ ስራ ድረስ ስለምንሰራ ከመጀመሪያ ስናቆም ለቀጣይ እንዲመች አድርገን ስለምንሰራው በጣም ጥሩ ስራ እንሰረዋለን ማለት ነው ለቤቱ ምቹ ይሆናል ለክላስ አከፋፈላችን አሪፍ ይሆናል እንዲሁም ደግሞ ወጫችንን እያቀለልን እንሄዳለን ማለት ነው ለምሳሌ ይህን ቤትን ያሁን ከመጀመሪያ ባቆመው እንግዲህ እንደምታዩት ክላሱ በጣም ቃጫጭን ሆኖ ረጃጅም ነው። አሁን ይሄ የልጆች ምንታ ቤት ነው እንደምታዩት በጣም ረዥም ነው። እንደዚህ እንደምታዩት ምንም አልጋ የመያዝ አቅሙ እንዲሁም ደግሞ እንትን የማለቱ አንሶት አይደለም እኮ ግን ስፋት ምናምን ስለሚያንሰው እንደዚህ ይሄ እንደዚህ አለ። ሌሎችንም ኮልደሮችንም እንደዚህ ብንወሽድ ይኸውና እንደዚህ እንደምታዩት በጣም ቀጣጭን ነው። የምንታ ቤትንም ብንወሽድ ያው እንደዚሁ በጣም እንትን ነው። እንደዚህ ቃጭን ሆኖ ረዥም ነው። ስፋቱ በጣም ጠባብ ነው። እንደዚህ ነው። ይህንን ችግር እንግዲህ እኛ እንቀርፍለታለን ማለት ነው። ምንታ ቤቱን አሁን ለምሳሌ እንደዚህ ስድስት ሜትር ከሚሆን አራት በአራት የሆነ ብን የምንጠቀመው እንደዚህ አሰፋፍተን ክላሱን ወደዛ ቁመን ያለውን የቤት ቁመን አሸጋሽከን ወርድ እንደ ስፋት ብንሰጠው በጣም ጥድት ያለ ቤት ይወጣልናል ማለት ነው። ጥድት እና መጀመሪያኛ ቤቱን ስናቆም በስነ ስርዓት ስንቆፍር ስንቆፍርም ሆነ ምን ስንል በስነ ስርዓት ቤቱ እንዲመች ለአኗኗር እንድመች አድርገን እንሰረዋለን ማለት ነው። ከዛ ሲቀጥል ደግሞ ቀጣይ ላይ ያለውን ስራ እንዲያቀልልን እያደረግን እንሰራለን ስናቆም ክላሱ ለአኗኗር እንዲመች አድርገን መጀመሪያን ቀይሳለን። ሲቀጥል ደግሞ ስናቆም ደግሞ ቤቱ ሲቆም ደግሞ ቀጥ አርገን እናቆምና ጠርቡን ስንመታ ልክክ አርገን ስክክ አርገን እንመታለን። ክተት ሳይኖር ለጭቃ እንዳይበላን። ከዛን ሲቀጥል ደግሞ ማገሩን ስንመታ በአርባ ሳንቲም ወይ በአምሳ ሳንቲም በርከት አርገን ማገሩን እንመታለን። ያ ማለት ጭቃ እንዳይበላን ይረዳናል ማለት ነው። ሲቀጥል ደግሞ ማገሩን በቅርብ መምታታችን ሽቦ ስንወጥር ለቢትማር እንዲዝልን እያደርገናል ማለት ነው። ጭቃ ስንመርግ ደግሞ ለፊኒሽንግ ስራ እንዲመቻ አርገን ለጂብሰሙ ስራ እንዲመቻ አርገን እንሰረዋለን ይችላል ለግርፉ ደግሞ ግርፉን እንዳይበላብን ሲሚንቶ እንዳይበላ እንዲሁም ደግሞ እንዲጠነክር አድርገን እንሰራለን ማነው ጭቃ ስንመርግ እና ኔክስት ያለንን ስራ እያቀለን እያቀለን እየገደለ ስለምንሄድ ጥድት ባለ ዘበኑን በጠበቀ ስታንዳርዱን በጠበቀ አሰራር ስለምንሰራ ከመጀመሪያ ጀምሮ ቤታችሁን ማሰራት የፈለጋችሁት ወንድሞች እኔን አናግሩኝ። ኢንሻላ እጅግ በሙያው ላይ ብቃት ያሉ ልጆች ያላቸው ልጆች እያፈራሁ ነው። በየትኛውም አካባቢ ላይ አሁን እየሰራ እንገኛለን። መሆኔ ሐርቡ ሀይቅ ላይ፣ እንዲሁም ደሴ፣ ኬምሴ እንዲሁም ደግሞ በዚህ መስመር ላይ አሁን ላይ ውድ ግዲ መካነ ሰላም በዚሁ እየሰራ እንገኛለን። ስራ ላይ ግንባታዎችንም ሆነ ማንኛውም ስራ እየሰራ ውገኛለሁ። በጣም እኔን የሚተኩ ልጆች ስራው ላይ አፍሪ ሰርቻለሁ ኢንሻአላህ፣ ከብዙ ድካም በኋላ አሁን ቢሆን ደሞ ወደፊትም ደሞ በጣም ብዙ ልጆችን ወደ ስራ አሰማርቼ ወደ ሙያው ስራ እንዲበቁ የማደርግበት እድሉ ቻንሱም አለኝ። እነሱንም የስራ እድል ፈጥራለሁ። እናንተንም ደሞ ከእንደዚህ ቤታችሁ ብራችሁን አውጥታችሁ ስታሰሩ እንደዚህ ብልሽት ላይ እንዳይደርስባችሁ ወጭ እንዲያታወጡ ምናምን ይረዳችኋል ማለት ነው። ሁለቱ እንግዲህ ይህን ማድረጋችን የሚጠቅመው ከሁለቱም በኩል ሁለቱንም ነገር ይጠቅማል። ወጣቶችንም ወደ ስራ ምን አሰማራበት ሙያ ምን አስለምድበት እድል ላይ ይኖረናል። እናንተንም ደግሞ አሰሪዎችንም ደግሞ ቤታቸውን ስታሰሩ በምፈልጉት አይነት አሰራር መስራት እንዲሁም ደግሞ እንደዚህ ስለ ቤት አሰራርም ልምዱ የሌላችሁ ከሆነ ልምዱን ሰጥተን እንዴት መሰራት እንዳለበት ታሪፍ ስራ ሰርተን መውጣታችን ለእናንተ ጥቅም አለው ማለት ነው። ቻናሉ እንግዲህ ብዙ እቅዶችና አላማዎች አሉት። ይህንን አላማ ደግሞ ከእናንተ ጋር ሁኜ ኢንሻ አላህ ማሳካብ ይሆናል። ብዙዎችን ወደ ስራ የምናስገባበት እድል ይኖራል ማለት ነው። ይህንን ቻናል በቅንነት ሰብስክራይብ፣ ላይክ፣ ለሌሎችም ሼር እያደረጋችሁ እንድታሳድጉልኝ አሁን በድጋሜ ጠይቃችኋለሁ ማለት ነው። ይህን ስጠይቃችሁ ምንድን ነው እንግዲህ በስሬ ያሉ የሚሰሩ ልጆች ስም ጨምሬ ነው የምጠይቃችሁ ማለት ነው። ቻናሉ ሰብስክራይብ እያደረጋችሁ እንድታሳድጉልኝ የምጠይቃችሁ በተረፈ ከዛሬ ቪዲዮ በጣም ብዙ ነገር ትማራላችሁ ብዬ አስባለሁኝ። ለብዙዎቻችሁ ያስተምራችኋል። በዚሁ ለሚ መስመርና ውድግዴ አካባቢ እስከ ገነት ያላችሁ መካነ ሰላም እየደወላችሁ አናግሩኝ። ቆያለሁ የተወሰነ ጊዜ ማንኛውም ስራ ሰርተንላችሁ እንሄዳለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ